ይሄ ትልቅ የሆነ ምክር ነው። በደንብ አድርገን እናዳምጥ። ምክንያቱም አንድ ሰው ዱዓ አድርጎ ለምን ዱዓው አይሆንለትም? ኢብራሂም ብኑ አድሃም ትልቅ የሆነ ምክር መከሯቸው። ምን አሏቸው? ሊአነ ቁሉቡኩም ማተት ቢአሸረቲ አሽያ። ምክንያቱም የእናንተ ቀልብ በአስር ነገር ስለሞተ ነው አሏቸው። በአስር ነገር ዱዓችሁ አላህ ዘንድ ቀቡል ተቀባይነት የደለው ቀልባችሁ ስለሞተ ነው አሉ። የመጀመሪያው አነኩም አረፍቱም ላህ አረፍቱም ላህ ፈለም ትዕዱ ሐቀ እናንተ አላህ ስብሓንሁ ወተዓላን እናውቃለን ብላችሁ ትላላችሁ፣ ነገር ግን ሐቁን አላደረሳችሁም አሉ። ሐቁን አላደረሳችሁም። አላህን አውቀናል ትላላችሁ፣ ነገር ግን የአላህን ሐቅ አላደረሳችሁም፣ እና ነው አሉ ራሳችን እንፈትሸው። እኛ የአላህን ሐቅ ምን ያክል ነው የተወጣነው? አላህ የከለከለውን ተከልክለናል? አላህ ያዘዘውን እየሰራን ነው እየፈጸምን ነው? ሁለተኛው ዘዓምቱም አነኩም تحبون رسول الله صلى الله عليه وسلم ثم تركتم سنته እንደዚሁም ሁለተኛው ምንድነው? እናንተ ረሱል አለይሂ ሰላቱ ወሰላምን ወሰለሙን እንወዳለን ትላላችሁ ነገር ግን የእሳቸውን መንገድ ሱናቸውን ታችኋል ሉ ሶስተኛው ቀራእቶሙል ቁርአን ወለም ተዐመሉ ቢህ ቢ ቀርተናል ቀርተናል ስላላችሁ ግን በቁርአን አልሰራችሁም ይላሉ ቁርአን ውስጥ ሰውዬ ቁርአን ተቀራ ቁርአን ላይ ክልከል አለበት ያን የከለከለውን ነገር መስራት የለበትም ለምሳሌ ወላ ተቅረቡ ዝዚና ኢነሁ ካነ ፋሒሻ ወሳአ ሰቢላ ዝሙት እንዳትቀርቡ እያለ ነው። ዝሙት ዜና ሐራም ነው፣ ክልክል ነው። እንዳትቀርቡ እያለ ነው። አንድ ሰው ቁርአንን ቀርቶ ዜና ላይ የሚጨማለቅ ከሆነ ዜና የሚሰራ ከሆነ አልሰራበትም ማለት ነው። እንደዚሁም ቁርአን ቀርቶ ቁርአን ቀርተሽ አጅነብይ የምትጨብጭ ከሆነ አጅነብይን የምትጨብጥ ከሆነ ይሄም አልሰራህበትም ማለት ነው። አልሰራሽበትም። ስለዚህ መቅራቱ አይደለም፣ ዋናው ስራው ላይ ነው። አራተኛ አካልቱም ኒዕመተላህ ወለም ተዐዱ ሹክረሃ፣ እንደዚሁም የአላህን ጸጋ ተጠቅማችኋል፣ ነገር ግን ወለም ተዐዱ ሹክረሃ ሹክሩን አልመለሳችሁም፣ አላህን አላመሰገናችሁም። አላህ በሰጠህ ማመስገን አለብህ። እጅ ሰጥቶሃል፣ እግር ሰጥቶሃል፣ አይን፣ ጆሮ፣ እንደዚሁም አላህ ሱብሓነሁ ወተአላ አሳምሮ ፈጥሮሃል። በዚህ ልታመሰግን ይገባል። አላህን አመስግን። ዱንያ ያለውን ሰው ስታይ እኔ እኮ እንደው ማለት የለብህም። አላህ Subhanahu Wa Ta'ala የሰጠህ ጸጋስ እጅህ፣ እግርህ፣ ዓይንህ። አምስተኛው ቁልቱም ኢነ ሸይጧነ አዱውኩም ወዋፈቅቱሙ ኢብራሂም እብኑ አድሃም ምን አሉ? እናንተ ሸይጣን ጠላታችን ነው ትላላችሁ ነገር ግን ገጥማችሁታል አሉ ሸይጧን ጠላት መሆኑን ሁሉም ሰው ያምናል። አይ ሸይጧን እንደሚወሰውሰው ሁሉም ሰው ይረዳል ነገር ግን ይከተለዋል ሸይጧን ወደ መጥፎ ነው የሚወስድ ሸይጧን ለምሳሌ ምንም ነገር ሳያደረግህ እንድትጠላው እንድትመታው ብዙ ነገር ያደርጋል ነገር ግን መከተል የለብንም ተቁርአን ከደርስ እንድትቀር ይወሰውሳል ይሄን መከተል የለብህም። አዑዙ ቢላሂ ሚን አሽሸይጣኒ ረጂም ማለት አለብህ። ስድስተኛ ቁልቱም ኢነል ጀነ ሐቅ ፈለም ተዕመሉ ለሀ፣ እናንተ ጀነት ሐቅ ነው ትላላችሁ፣ ነገር ግን ፈለም ተዕመሉ ለሀ ለጀነት የሚሆን ስራ ወደ ጀነት የሚያቃርብ ስራን አልሰራችሁም አሉ። ስለዚህ ጀነት መኖሩን ሰውየው ያምናል፣ ነገር ግን ወደ ጀነት የሚያቃርብ ስራ መስራት አለበት። ምን አላህ ስብሓነሁ ወተዓላ የከለከለውን ነገር መከልከል እንደዚሁም የታዘዘውን ነገር መፈፀም አለበት። ሰባተኛ ቁልቱም ኢነናረ ሐቅ ወለም ተህሩቡ ሚነኸ እሳት ሐቅ ነው እሳት አለ ብላችሁ ትላላችሁ፣ ነገር ግን ከእሳት አራቃችሁም። ምን ማለት ነው? ወደ እሳት የሚያቃረብን ስራ ነው የምትሰሩት አሉ። የእሳት የሚያቃርብ ለምሳሌ አላህ ስብሐነሁ ወተዓላ የከለከለውን ነገር መፈፀም ሰው የተፈጠረበትን የሚረሳ ከሆነ ከባድ ነው፣ አደጋ ነው። ሶላት የማይሰጅድ ከሆነ ካይደለም ሶላት መስጀድ ረመዷን ግዴታ የሆነበት መፆም፣ ይሄ መሳሰሉት ማለት ነው። ይህን የማይሰራ ከሆነ አደጋ ላይ ነው። ስምንተኛው ቁልቱም ኢነል መውታ ሐቅ ፈለም ተስተዒዱ ለህ እናንተ ሞት ሐቅ ነው ትላላችሁ፣ ግን ለሞት የሚሆን ለሞት አልተዘጋጃችሁም ለቀብራችሁ አልተዘጋጃችሁም አሉ። ሞት ሁሉም ሰው ሐቅ መሆኑን ያውቃል፣ ሞት መኖሩን ያውቃል። ነገር ግን እስቲ ለአኺራው ብሎ የሚሰራ ማን ነው? ለአራው ከመሻይኾች ውጭ ማለት ነው። ዘጠነኛው እንተበህቱ ሚነን ነው ወሽተገልቱም ቢዕዩብ ናሲ ወተፈቅቱም ዕዩ በኩም እናንተ ተንቅልፋችን ነቅተናል ስላላችሁ በሰው ዓይብ ግን

ከዱዓውን አላህ ዘንድ ቀቡል እንዳይሆን ይጋርዱታል ማለት ነው። አላህ ዘንድ ተቀባይነት እንዲኖረው እነዚህን ነገር መፈጸም አለበት ማለት ነው። አስረኛው ተፋቱን መውታኩም ወለም ተዕተቢሩ ቢሂም የሞተውን ሰው ሞታናችሁን ትቀብራላችሁ ነገር ግን አቲባብ አታስተነትኑም አሉ አታስተነትኑም። ስንቱ ነው አሁን የሞተው አባቱ፣ እናቱ፣ ልጁ፣ ሚስቱ አጎቱ፣ አክስቱ ብዙ የሞቱ አሉ። ነገር ግን እንደውም ቀብር ላይ የጦሁ ምን ነው የሚቆፍሩት? ለምን ኢዕቲባር ማድረግ አለበት። ነገ ጠዋት እኔም እንዲህ ነኝ። ስለዚህ ኢብራሂም ብኑ አድሃም ይሄን ትልቅ የሆነ ምክር ለገሷቸው ማለት ነው። ስለዚህ በእነዚህ በአስር ነገራቶች መስራት አለበት ማለት ነው። አንድ ሰው አላህ ዘንድ ተቀባይነት እንዲኖረው። አላህ የሰማነው ተጠቃሚ አላህ ያድርገን።